የራሴን ህይወት መኖር ይችላል። መኖር ይችላል። ወደኔ መመለስ ምንም አያስፈልግም። አይ ሮታዬ፣ የኔ አንበሳ፣ የኔ ጀግና፣ የኔ ቆንጆ ልክ ልኩን ነው የነገርሽው፣ አይገባው እንጂ ይሄ አህያ ማለት ነው። ሲፈልግ ከአንቺ ጋር፣ ሲፈልግ ከሄርሜላ ጋር እንደፈለገ ነው የሚወዛወዘው። እንደፈለገ ማንስ እንደፈለግክ እንድትወዛወዝ ፈቀደልክ? ስትፈልግ እሩታ ጋር፣ ትላንትና ከዛች ጋራ ወገቧን እያሰርካ እንዴ ተሸከሚኝ፣ እዘኝ ብለክ እግርህን ከፍተክ አብርሃት ላይዋ ላይ ስትንከባለል አልነበር እንዴ? ዛሬ ደግሞ ምን ተገኝቶ እሩታን አብርሽ ልሁን? እስክትወልጅ ድረስ አታስመስል። ማስመሰል አይመቸኝም እኔ አይመቸኝም። ቤተሰብ እስከ መጨረሻ ቪዲዮን ውሺ ማስተላልፈው፣ ከባድ መልእክት አለ በመጨረሻ ማንም ስለ አብርሽ ልጨርስና ቆይ እኔ አንተ እንደፈለግ ስትፈልግ ሩታ ጋር ሩታ ትቀበላል። ስንት ጊዜ ነው አንተ እንደዚህ የመጨረሻ እድል የመጨረሻ እድል እያልክ ሩታ ስንት እድል ነው የሰጠችክ? ሼሞን ዩ ሼም እንኳን የለብህም እንዴ አንተ ትንሽ እንኳን እፍረት የለብህም እንዴ? ስትፈልግ ሩታ ጋር፣ ስትፈልግ ያቺ ቦዘኔ ጋር እንደፈለግ፣ የራስህን ህይወት ጀምረሃል ወይኔ አፌ ቁርጥ ይበልልሽ የኔ እናት ሩታዬ። ወደዚህ ወደዛ፣ ወደዚህ ወደዛ ምን ያመላልሰሃል? አለች ካየክ የድግስ ቤት ጭልፍ አይመስል። አንዴ ሩታ ጋ፣ አንዴ ያቺ ጋ፣ አንዴ ያቺ ጋ፣ የመጣ ሴት ሁሉ ትቀምሳለክ። ስንዲ ሴቱን እኮ ምንም የቀረክ እኮ የለም፣ ምንም የቀረክ ሴት የለም። እንዲ አንተ ለራሱ ለህሊናክ እንኳን አይደብርህም እንዲ። አንተ ትላንትና ከዛች ሴት ጋር እንደዛ ስትንከባለል ውለህ ዛሬ ሩታን እስክትወልጅ እንኳን አታስመስል። አስመሳይ ለምን ታስመስላለክ? ርታስ ግትልጂ እንኳን ከአንቺ ጋር ሊቆይ ላንቺ ብዬ ነው ምናምን ነገር እንዳትቆይ ሰው እኛ ሰው እንቀጥርላታለን። የእውነት ሩታ ግወጣ ብቻ የነኝ ትበለን ትበለን ብቻ ሰው ያስፈልገናል ትበል፣ እስኪኛ ሰው ነርስ እንቀጥራላታል አለና ነርስ፣ እንደፈለገች ልጇን የሚያጥብ ልጇን እንድታጠባ በሰዓቱ የሚያረጋት እንቅልፏ እንድተኛ ልጇን ምን ነርስ መቅጠር እንችላለን ለሷ አንተ ግን አታስመስል። እስክትወልጂ እኛ እንዳንታዘብክ እኛ ስለተናገርንክ ነው፣ ትላንትና እኛ ስለተናገርንክ ትላንትና እኛ ተናገርንክ። ቢያንስ እንኳን አንተችን በጣም ብዙ ሰው ነው የተቀየመክ፣ በጣም ብዙ ሰው አኩርፎብሃል። አሁን ለማስመሰል ነፍሰ ጥሯን ሴት ጥለክ እንዳልሄድክ ለማስመሰል ብለክ በቃ እስክትወልጂ እንኳን ከአንቺ ጋር እንቆይ ምናምን ነገር አይነት ሼም። አይደብርክም? ትንሽ እንኳን ትንሽ እንኳን አይደብርክም? ምንም አይሰማክም? ይደብራልኩ የሆነ ሲሪስ አንተ ያንን ያችንም ሴት ችንም ሴት አንድ የሚቀርቅ ሴት የለም፣ አንድ የሚቀርቅ ሴት የለም። ገባክ አሁን ደግሞ ሩታ ጋ የመጣኸው ለማስመሰል ነው። እኔ ቤት ሰው አንድ ነገር ልንገራችሁ፣ ሩታን አብርሽ ቢወዳት ኖሮ ጥፋት እንኳን ቢኖርባት ከነ ጥፋቷ ነፍሰ ጡርናት ብሎ የተዋት ነበር። አሁን ልትወልጂ ሳምንት ነው የቀርሽ። አንተ አዋላጅ ነክ ወይስ ምንድን ነክ? ሳምንት ስለቀራተ ሰው እንዳይታዘብክ ሰው አንተ ላይ እንዳይፈርድ አትኖርም ከአንተ ጋር በቃ። ውሳኔዋ ደስ የሚል ውሳኔ ነው የወሰነችው። የትም ተንዘላዝለክ፣ የትም ሄደክ ሄደ አንተ ስትፈልግ እሷ ቁጭ ብላ የምትጠብቅክ ለአንተ ሀውልትክ አደለች። ከባክ ቤት ውስጥ አንተን የትም ዞረክ ከዛች ጋር እንዴት ነበር እየሆንክ የነበረው? እንዴት ነበረ ከሄርሜላ ጋር እየተገለባበጣችሁ ያላችሁት ማያስጠላ መሰላችሁ? በጣም ነው የምታስጠሉት። እኔ ሄርሜላ ገና እንደመጣች በጣም ነበረ ሪስፔክት ማድረጋት። በጣም ወዳን ነበር ግን በቃ ከአንተ ጋር ሴት ልጅ ማድረግ የሌለባትን ነገሮች ሁሉ ከሩታ አለያይታክ፣ እያደረገች ያለችውን ነገር እቃወማለሁ። ማንኛውም ባለትዳር የሆነ ወንድ ሴት ልጅ እንደዚህ ስታደርግ ሳይ እቃወማለሁ። ስለዚህ ሄርሜላ አስጠልታኛለች፣ መብቴ ነው። ምክንያቱም ደግሞ እንዴት ከሩታ ላይ አንተን ትነጥቀሃለች? ታውቃለች ነፍሰ ጡር መሆኗን እያየች፣ እንደ ማስታረቅ ብላ ገብታ ቤታችሁ ላይ ጉዝጉዝ ብላ የተቀመጠችው ሄርሜላ ናት። ሄርሜላ ጋጦጥ ናት። ስለዚህ አንተ ደግሞ ዛሬ መተክ ለማስመሰል እስክትወልጅ ድረስ የፍርድ ቤቱ ሂደት መሄድ እስካለበት ድረስ ይሄዳል። ገባ? አይ እስማማለው፣ ታረቃሉ፣ ከዚህ በኋላ ምንም አይነት ነገር አይፈጠርም ብለ ካሰብክ ደግሞ ፈርመክ ፈርመክ። ጀግና ናት ሩታ፣ የኔ አንበሳ፣ ቅቤን ያጠጣሽኝ፣ ዛሬ ማንንም እንዳትፈሪ፣ ለማንም እጅ እንዳሰጪ፣ ማንንም ምንም አይነት ስጋት እንዳይኖርብሽ። እኛ እህቶችሽ ከአንቺ ጎን እስካለን ድረስ ለሚመጣብሽ ነገር ለሚፈጠሩ ነገሮች በሙሉ እኛ አለን ከጎንሽ። በርቺ፣ ጠንካራውኝ፣ ማንም እንዳይጫወትብሽ። እስከ ዛሬ የተጫወተብሽ ይበቃል። እሱ ወንድ ቢሆን ለአንቺ ቢያዝ ኖሮ ልጄን ነው በሆዷ የተሸከመችው ብሎ ቢያስብ አንቺ ስንት ወር ሙሉ ነው ስታለቅሽ የነበረው ስንት ወር ሙሉ ነው ስጮሄ ነበረው ብቻሽን። ያኔ ከአንቺ ጋር ይሆን ነበረ። ጨርሻለሁ እዚህ ላይ እዚህ ላይ ጨርሻለሁኝ። ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ዩቱብ ቻናል መክፈት የምትፈልጉ መክፈት ለማትችሉ እኔ ከፍትላችኋለሁ ወደ ግሩፓችን እንድትቀላቀሉ ጥሬን አቀርባለሁ። ማንኛውም ዩቱብ ለመስራት ጋይስ ምንም አይነት እውቀት አይጠይቅም። የትምህርት ደረጃ አይጠይቅም። እንግሊዘኛ ግዴታ ማወቅ አይጠበቅባችሁም። የራሳችሁ የሆነ ኮንተንት ይዛችሁ መታችሁ መስራት ትችላላችሁ። አገራችሁ ስገቡ ደግሞ የራሳችሁን የሆነ ስራ ትሰራላችሁ። በነፃነት ጊዜ ስለሚኖራችሁ መዳን ቤት ደግሞ ስትኖሩ ደግሞ ላይቭ እየገባችሁ ምን እያላችሁ ቻናላችሁን ታሳድጋላችሁ። ወደ ቴሌግራም ግሩፓችን እትቀላቀሉ መልክት አደርጋለሁኝ። ሁላችሁም ሀሳብ አስተያየታችሁን እሩታ ባደረገችው ነገር በዛሬው ቪዲዮ እንትናችሁን ጻፉ ሺ ከታች ሞራል የሚሆናት ነገር ጻፉ። የሚያጠነክራት ሩታን ጠንካራ የሚያረጋት ነገር ጻፉ እና ደግሞ አስተያየታችሁንም ጻፉ። ይጠቅማል ለብዙ ሰው ይጠቅማል። የእናንተ አስተያየት ለሰዎች ብርታት ስለሚሆን ይጠቅማል። ጻፉ ሁላችሁም ከታች ማለት ነው። ከታች ኮመንት መስጫው ላይ እንዳትረሱ። ጋይዝ ወዳችኋለው፣ አከብራችኋለሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም ሩታን ከጎኗ እንድትሆኑ ቆንጆ ቆንጆ እሷን የሚያበረታ የሚያጠነክር ጀግና የሚያረጋት ኮመንት ጻፉላት። በሌላ ቪዲዮ እስከማገኛችሁ፣ ሰላም ደሩ። ባይ ባይ።